እስማ ውዱ መንፈስ ቅዱስ ዱ አምላክ አሚን። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታይ የሆናችሁ ሁሉ ይህ ገዳም በማዕከላዊ ጎንደር፣ በላይ አርማጭሆ፣ በእሽማራ ሎሙዬ ቀበሌ የሚገኝ ሲሆን ይህ ገዳም ስሙ ፈለገ ቅዱሳን ቅዱስ ክርስቶስ ሰምራ የእናቶች አንድነት ገዳም ነው የሚባል። ይህን ካሁን ቀደም በየሚዲያዎችም አይታችሁታል፣ ተከታትላችኋል። ሁላችሁንም ለየስ ገዳም ብዙዎች ሁሉ እጃችሁን ዘርግታችኋል። እናንተ በዘረጋችሁት እጅ ደግሞ ይህ ቤተ መቅደሱ ቅዱሱ ተሰርቶ አጠናቆ አልቋል። አሁን ግን ጥር 23 ቀን 2018 ዓ ም ይመረቃል ብለናል። እንግዲህ ብዙዎች የሚጎሉን ነገሮች አሉ። እኛ ምንም ነገር የለም ዘወትርም የእናንተ እጅ ነው የምናየው ከእግዚአብሔር በታች ና በየታቻላችሁ መጠን ከበረከቷ እንድትሳተፉና እንድታስመርቁልን እናንተም ደግሞ መጥታችሁ ቁማችሁ ከደስታው እንድትካፈሉልን ጥሬን በእግዚአብሔር ስም እና በእናታችን በሰምራ ስም አሳስባቸዋለሁ፣ እገልጻለሁ። መርዳት የምትፈልጉ 0936131347፣ ይህ ገዳም ቅዱስ ክርስቶስ ሰምራ የእናቶች አንድነት ገዳም ነውና፣ ተቻላችሁን እስካሁን የረዳችሁን በእናንተ ላይ ነው የተሰራና፣ አሁን ደግሞ ጠር 23 ቀን ይመረቃል። የጎደሎን ብዙ ጎደሎ ነው መቼም ሲመረቅ እርዱነ መታች የሰራችሁትንም እዩልነ፣ ጎበኙነ እኛ ሱ አሁን በእናንተ ላይ እጅ ደርሷል። አሁን የእናንተን እጅ ነው የምናይ መታችሁን፣ እንድታይውልነ በረከት እንድትሳተፉ እንፈልጋቸኋለን። በእናንተ ላይ እጅ የደረሰ አሁን ደግሞ ለምርቃኑ እንግዲህ ደግሞ እናንተን ያው እናንተን የምናይ አስመርቁልና እያለ ነው። እኛም ሽማግሌ አይተናት መርቃ ደስተ እንድንሞ ስለን ነው እናንተን ነው ጠብቀን ያል አንደኛ ለምርቃው፣ የሚያስፈልጉን ያው ሙላውም ታውቃላችሁ እህል ዋይ ያስፈልጋል። ሰው ተጠርቶ ሲመጣ የምናቀርበው ስለማይኖረን እኛ እናንተ ደግሞ በተቻላችሁ መጠን እህልም ሆነ ጌሾ፣ በርበሬ፣ እንዲሁም እንጨት፣ ሌሎችንም ህራድም ሆነ በተቻላችሁ መጠን እንድታግዙን በእግዚአብሔር ስም ጥሬን አስተላልፋለሁ።